ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ የገጠር ውሎ የመጀመሪያ ቀን ምን እንደሚመስል ላሳያችሁ ነው። ቤተሰቦች እንግዲህ የዛሬ ቀን ቪዲዮ በደንብ ቫይራል እንዲወጣ እፈልጋለሁ። ቤተሰቦቻችን እንግዲህ ቻናላችን በደንብ ቆንጆ ሆኖ ነበር፣ ቪዲዮችን እስከ መጨረሻ ድረስ እያያችሁልን ነበር። አሁን ግን ትንሽ ቀዝቀዝ ብሏል። እስከ መጨረሻ ድረስ እያያችሁት አይደለም። ምንድን ነው ጥፋታችን? ወይ እንደዚህ አጥፍታችኋል፣ እንደዚህ አታድርጉ ብላችሁ ኮሜንት ላይ አሳውቁን ቤተሰቦቻችን፣ ምክንያቱም እንደዚህ ገጠር ወጥተን ብዙ ወጪ አውጥተን ብርድ አለ፣ ፀሐይ አለ ልጆች ጋ ምናምን እንደዚ ማለት የእናቶቻችን ባህል ሁሉ ነገር በጠበቀ መልኩ ስናቀርብ፣ እናንተ ደግሞ እስከ መጨረሻ ድረስ ሳታይ ስትቀሩ እኛ ትንሽ ይከፋናል። ቤተሰቦቻችን በደንብ እንደዚህ አይነት ስራዎች እንዳናቀርብ ታደርጋላችሁና። እናንተ እንግዲህ ከእናንተ የሚጠበቀው ውድ ቤተሰቦቻችን እስከ መጨረሻ ድረስ በማየት ቪዲዮ ነው የምታበረታቱን። በተለይ ደግሞ በዚህ ወር የውጮቹ አዲስ አመት እየደረሰ አንድ ወር ስለቀረው ማለት ነው አሁን ላይ ማስታወቂያዎች በደንብ ዶላር የሚሰሩበት ጊዜ ነው፣ እና በደንብ ማስታወቂያ ባታሳልፉት ለኛ ትልቅ ስጦታ ነው። እሱን እስከ መጨረሻ ድረስ ስታይሉን ማለት ነው። እና ላይክ ማድረጋችን ደግሞ እንዳትረሱ ውድ ቤተሰቦቼ። እንግዲህ ይህንን ቪዲዮ ወደኋላ መለስ የሚያደርግ ደስ የሚል መንፈስ የሚያድስ ቪዲዮ ነው ቤተሰቦቼ። እንግዲህ በተለይ ደግሞ ገጠር አካባቢ ወጣ ብዬ የሚሰራ ቪዲዮ በጣም ተመችቷቸኋል ቤተሰቦቼ ጥሩ ጥሩ ምላሽ እያገኘው ነው። በጣም ደስ ብሎኛል ቤተሰቦቼ። ለማንኛውም ውሎ የሚጀምረው እንግዲህ እንደምታዩት አብኩቻለሁ። በቆሎ ነው ያቦካሁት ቤተሰቦቼ፣ ቂጣ ልንጋግር ነው። ከዛ ቂጣ ጋግረን ደግሞ በምን እንደሚበላስ እናሳያችኋለን። መጀመሪያ እንግዲህ ምጣድ እንደዚህ የጠራረኩ ነው። ባይዘወይ ገጠር መኖር ምኑ ደስ እንደሚል ልንገራችሁ። ስራ ቀለል ይላል። እንዴት መሰላችሁ? መወልወል የለም አንዴ ውሃ ታርከፈክፉና ትጠርጉታላችሁ። ልክ እንደዚህ ማለት ነው፣ በቃ ይሄ በቀላሉ በቃ ይሄ ነው። ከተማ ላይ ደግሞ ጽዳት በደንብ መጠንቀቅ አለባችሁ። እዚህ ጋር ግን ያው ሲሚንቶ አይደለም አቧራ ስለሆነ እንደዚህ ጠረግ ጠረግ ታደርጋላችሁ። አምስት ደቂቃ አይጨርስባችሁም። እና ብዙ ሰፊ ጊዜ ነው ያለኝ ይዘ እዚህ ጋር ማለት ነው። ለስራ ለዩቲብ ስራ በተለይ በጣም ይመቻል። እዛ አካባቢ መብራት አለ የሄድኩ እዛ ቻርጅ እናደርጋለን ኢዲት እናደርጋለን። እዛ ብቻ በጣም ወድጀዋለሁ። እንደገና እንጨት በቅርቡ ነው የምናገኘው። ክሰል አለ ቤተሰቦቼ፣ እዛ ስለሚያከስል ክሰል አለ። እዛ በቅርብ ነው የማገኘው ምናምንና፣ ኑሮ ቀለል ይላል። የቤት ክራይ የለም። ብቻ ጸጥታው፣ ሰላሙ፣ ወይኔ! ውስጣችን ምን ያህል ሰላም እንደሚሰማን ደስ መስላሴ ልነግራቸው አልችልም። ባይዘ ወይ ለወደፊት ህልማችን እንግዲህ እንደ እግዚአብሔር ፍቃድ ወደዛ እየሆነ ነው ቤተሰቦቼ። ለማንኛውም እሳት ሳያይዝ በጣም ያስቸግረኛል። አሁን አሁኑ ማለት ነው፣ የሆነ ጊዜ በጣም ነበር የሚያያዝልኝና እሳት የሚያያዝለት ሰው ነገረኛ ነው ሲባል ሰምቼ ነበር። ነገር ትቸው ነው ማለት ነው፣ አላቅም። እያደግኩ ነው መሰለኝ እስኪ ኮሜንት ስር ነው እንደ ባለፈው ጠይቄያቸው ነበር፣ እና እሳትም ያያዝለት ሰዎች ነገረኛ ነው አሉኝ። ምንድን ነው ንገረኝ እስኪ ቤተሰቦች። ለማንኛውም አሁን ጠዋት ነው ሁለት ሰአት ተኩል አካባቢ እንግዲህ ለቁርስ ለማድረስ ድጉ ድጉ ድጉ እያልኩ ነው። እኛ እንግዲህ ቂጣ በምን እንደሚበላ መቼስ ትገምታላችሁ። ገጠር ከሆናችሁ በአጓት ነው ለሚበላ። እኛ አካባቢ ደግሞ በጣም በፍቅር ነው የምንበላው። መንገላይ ነው በብዛት የለመር ነው። እና ቂጣ ሲሆን ደግሞ ሳሳ ብሎ በጣም ነው የሚጥመው፣ ባይዘወይ ትኩስ አጓት ላይ ማለት ነው። ያደረ ከሆነ ግን አጓትም አይጥምም። ታውቃላችሁ አይደል? እንደገና ደግሞ ወይራ በደንብ ያልታጠነ ከሆነ ቂሉ ምናምን አይጥምም። እና በደንብ አጥኛዋለው፣ በስነ ስርዓት አዘጋጅቻለሁ ቤተሰቦቼ። ሙለሬ በጣም ነው የሚወደው እንደዚህ ፍትፍት በአጓት በጣም ነው የሚወደው። እና እንግዲህ በጠዋት እንደዚህ ድጉ ድጉ እያልኩላችሁ ነው ቤተሰቦቼ። መቼስ ገጠር ሆንኩ ከተማ ሆንኩ እንግዲህ ሙላር የሚወደው ነገር ለማዘጋጀት እንደውም፣ ለሙላር ገጠር ነው በጣም የሚወደው። የሚገርማችሁ ስራ ስንሰራ ገጠር አካባቢ ብዙ ቦታዎች እንሄዳለን እና የገጠር እናቶች የሚሰሩት ምግብ በነፃነት ነው የሚበላው። በደስታ ነው የሚወደው፣ በጣም ማለት ነው እንደውም እኔ በየሄድንበት አካባቢ በደም ምግብ አልወድም አልበላም ማለት እንደዚህ፣ እሱ ግን በጣም ነው የሚወደው። በእውነት ነው የምላችሁ በሄድ ድንበት አካባቢ ሁሉ በፍቅር ነው የሚበላው እና ገጠር በጣም ነው የሚወደው። በተለይ ወተት ካለ በቃ አለቀ፣ እሱ በጣም ነው የሚወደው። ቤተሰቦች ለማንኛውም ባለፈው አይታችሁኛል፣ ይሄንን በቆሎ ስገዛና ለካ ከበቆሎ በቆሎ ራሱ ልዩነት ያለዋለ መሰለኝ እኔ ከተማ የከተማ ተሆንኩ መሰለኝ፣ እና ትንሽ ያስቸግራል። የበቀለ ነው መሰለኝ በቆሎ አለህቅን ብቻ ከምጣድ ለመውጣት በጣም አስቸግሮኝ ነበር። ከዛ በኋላ ግን ነጭ ዱቄት፣ የፍርኖ ዱቄት ጨምሬበት አሪፍ ሆኗል። ናችኋለሁ ቤተሰቦች እዚህ ጋር ማዳለኝ ሄሙ ቆንጆ። እንግዲህ ገና አሁን ከእንቅልፍ እየነቃሁ ነው። የሚገርማችሁ ገጠር ከገባን በኋላ ልጆቹ እንዴት እንደሚተኙ ነው የምላችሁ። እንቅልፋቸው ያለው ቅለሽ። እኛ ራሱ ከተማ ላይ ሌሊት አምስት ሰዓት ስድስት ሰዓት አካባቢ ነው የምንተኛው እና ገጠር ላይ ግን በቃ ወደ ሶስት ሰዓት አካባቢ ተኝተናል እና ጠዋት ደግሞ አስራ አንድ ሰዓት ሲል እንነሳለን። ምክንያቱም እንትን ነው እዛ አካባቢ የሚኖር ሰው በቃ ሰው ነው የሚነሳው። የሚገርማችሁ እንደ ከተማ ሰው ሰነፍ አይደለም። የገጠር ሴት በጠዋቱ ሁሉ ነገር አዘጋጅታ ነው የምጨርሰው። ምክንያቱ በዚህ ሰዓት ደግሞ መኸር ስለሆነ ሁሉም ወደ እርሻ ስለመሄድ ማለት ነው። በቃ በጠዋት ተነስተው አስራ አንድ ሰዓት ተነስተው ውሃ ቀድተው፣ እንጀራ ጋግረው፣ በቃ አለ አይደል ለወዛደር ምናምን ሁሉ ነገር አዘጋጃጅተው በቃ ይጨርሳሉ። በጠዋቱ በቃ ሁለት ሰዓት አካባቢ ሸኛኝተው ጨርሰዋል። በቃ እንደውም እኔ አርፍጃለሁ። ብርዱ በጣም ያስቸጋሪ ነው ማለት ወደ የካቲት ከዛ በኋላ ይሻላል መሰለኝና አሁን ላይ ብርዱ በጣም ከበድ ብሏል። በዛ ላይ ደግሞ እኛ ያለንበት ጎጆ ቤት ላይ ስለሆነ ይሄ ትልቁ ቤት የምታዩት የወንድም ቤት ነው እና እኛ የያዝናት ትንሿ ጎጆዋ ቤት ናት የተሰጠችን። እንግዲህ ፈልገ ነው ነው እኛ ትንሽ ከበድ ይላል ብርዱ። በዛ ላይ ደግሞ መሬት ላይ ስለሆነ እየተኛን ያለ ነው። አልጋ ላይ ሲሆን ይሻላል መሰለኝ። በዛ ላይ ደግሞ በዚህ ክረምት ላይ ጎርፍ መጥቶ ነበር እዛ ቤታችን ጋር ገብቶ ነበር እና ቅዝቃዜ ልነግራችሁ አልችልም ትንሽ ከበድ ብሏል በዛ ላይ እኔ ሳይንስ አለብኝ ሀሳስያ ማለት ነው እሱ ትንሽ ያስቸገረኝ ነው ብቻ ግን ሙቀት ሲመጣ ይስተካከላል ብዬ ተስፋ አደርጋለሁ ቤተሰቦቼ እዚህ ጋ የሚገርማቸው ውሾቹ ማለት ነው በእምነቴ እንዴት እንደምትዳፈራቸው በስመ ስላሴ እናንተ ራሱ ነግራችሁን ነበር ወይ እናንተ ልጆች ተጠንቀቁ ምናምን ብላችሁናል እውነት ነው በጣም አስቸጋሪ ነው እኛ ራሱ ተይ ብንላት ተይ ብንላት ምንም በቃ ልትሰማን አልቻለችም። ውሾቹ ራሱ ሊነክሷት እንዳይነክሷት እያልን እንፈራለን እንጂ እነሱም እሷን ወደዋታልና በቃ ተስማምታ እየኖረ ነው። ባይዘወይ በእውነቴ፣ ውሾቹ ጋርና እና ቤተሰቦቼ እዚህ ጋ ምታይን እንግዲህ ትንሽ ፀሐይዋ የጧት ፀሐይ ትሁን እንጂ ሞቅ ብላለች። ባይዘወይ አያችሁት አይደል ወይራው እንዴት አርጊ እንዳጠንኩት። ስማ ጭሱ ይታያችኋል። በኋላ ደግሞ እንዴት እንደሚጥም አጓቱ በቃ መጨረሻ ላይ ቅቤ አውጥታችሁ ምናምን ገፍታችሁ ጨርሳችሁ ማለት ነው፣ እንዴት እንደሚጥም ማርያምን፣ በጣም ነው የሚጥመው። ቤተሰቦቼ አንድ ቀን እስኪ ከመጣችሁ እኔ ጋብዛችኋለሁ። እሺ ለወደፊት ህልሜ መቼስ ገጠር እኖራለሁ እንደዚህ ያልኳችሁ ስለሆነ የኔ ወዳጆች የሆናችሁ ደግሞ ገጠር መታችሁ ነው እኔን ማግኘት የምችሉ ማለት ነው። እና እንግዲህ ቤተሰቦቼ ባይ ዘ ወይ ሁሉ ነገር የረሳሁት ነው መሰለኝ። ሁለቱን እጄ ማለት ስትራፖ እያዘኝ ነው እንደዚህ አጓት ስገባ ማለት ነው። እውነት በጣም ቤተሰቦች፣ እስካሁን ድረስ ቪዲዮን እያያችሁ ላይክ ያላደረጋችሁ የረሳችሁት ከሆነ ካላችሁ ላይክ ማድረጋችሁን እንዳትረሱ። እንደገና ደግሞ ቪዲዮ እያሳለፋችሁ አትዩ ቤተሰቦቼ፣ እባካችሁ በቃ ለእናንተ ምንም እኮኑ ማይከፈልበት በእውነት ምንም በቃ። የሚደብራችሁ ነገር ካለ አደለም ይሄንን የተፈጥሮ ማለት የእናቶቻችሁ ባይሆን እንኳን የአያቶቻችሁ የድሮ የሚያስታውስ ቪዲዮ እየሰራን ደስ የሚል ምንም አይረብሽ ነገር እየሰራን እና መስጠላ ቪዲዮ እንኳን እስከ መጨረሻ ድረስ ታያላችሁና ቤተሰቦች እስከ መጨረሻ ድረስ ቪዲዮን እዩልን እንላቸዋለን። እና ቤተሰቦች እንግዲህ አጓቴ ደርሰዋል። ወደ ቤት ገባ ብዬ ነው ቅቤ ማወጣው፣ ምክንያቱም ፀሐያ ሞቅ ስላለች ቅቤው ይቀልጥብኛል፣ ያስቸግራል። እዚህ ጋር ደግሞ ትንሽ ዝንቦቹ ያስቸግሩኛው። ወተት ሲያዩ በጣም ያስቸግራሉ። ና ጭስ አድርግ ያለው እዚህ ጋ ባይዘወይ ማለት ነው። አደራ የኔ ሰውነት የሚገርማችሁ ብርድ አይችልም ነው የምላችሁ። ምንም ነጫ ጥባ ነው መሆነው። ገጠር ሲገባ ማረ ምን አላቅም። እዛ የሚኖሩት ሰዎች ኮ ደና ናቸው። በቃ ምንም። እኔ ደግሞ እዛ ስገባ ትንሽ የኔ ቆዳ ትንሽ ለየት ያለ ነው ልበላችሁ አላቅም። ከቆዳ ቆዳ ይለያያል መሰለኝ። በቃ አሁን እታጠባለሁ። አሁን መልሶ ነጭ ነው የሚያደርገኝ። ቫዝሊን ብጠቀም ምንም አቧራ ስላለ ደግሞ እዛው ትንሽ ያስቸግራልና፣ ያው እንግዲህ እንዳትፈርዱ ቢላ ማለት ነው ቤተሰቦች። ለማንኛውም እንግዲህ ቅቤ መጨረሻ ላይ እቀባዋለሁ ቤተሰቦች። ይሄንን ቅቤ ለራሴ ነው እንደዚህ ገብተሽማ ለራስሽ ነው ተብያለው። እንደዚህ ደግሞ ትኩሱ ስታገኙ አቤት ሽታ ሲጥም ፀጉራችሁ ላይ ምንም አይነት ሽታ አያመጣም፣ እንደዚህ በትኩሱ ሲሆን ማለት ነው በጣም ደስ የሚል የወይራ ሽታ ስላለው እንደዚህ ስትቀቡት፣ አላውቅም ተንፈስ ነው የምችሉት። በስመ ስላሴ። ለማንኛውም ቁርሳችን ደርሷል ቤተሰቦቼ። ቅቤያችን ትመስላለች ቂጣው እንግዲህ ወጥቷል። አሁን ደግሞ እንግዲህ ፍትፍታችን ፈትፍተን ቁርስ ልንበላ ነው ቤተሰቦቼ። በጣም ርቦኛል። በዛ ላይ እያጠባሁ ስላደርኩኝ አላውቅም፣ እኔ ብቻ ግን ጡት እያጠባሁ ሲያደር ጠዋት ላይ ማለት ነው ምን ልበላችሁ፣ በጣም ነው የሚደክመኝ ልቤ፣ በጣም በጣም ማለት ነውና እርቦኛል በጣም ፊቴ ራሱ እንግዲህ ያስታውቃል እንዴት እንደራበኝና፣ ቤተሰቦቼ። ከዚህ በፊት በሰራው ቪዲዮ አንድ ኮሜንት፣ አንድ ሁለት ልጆች ናችሁ፣ ወይኔ እንደዚህ አድርገሽ አጨማልቀሽ ሊበላ ነው በእጅሽ አጨማልቀሽ ብላችሁ ነበር፣ እና እስኪ ላስታውሳቸው ቤተሰቦቼ። አጋጣሚ በእናንተ አካባቢ ይሄንን አይነት ምግብ ያልተለመደ ሊሆን ይችላል አላቅን ወደኛ ወደ ራያ አካባቢ ከሆናችሁ እንኳን ያው የተለመደ ነው። የተለመደ ባይሆን ራሱ እናቶቻችን መቸስ እንደዚህ ሊጡ ሲያቦኩ በእጃቸው ነው፣ የሆነ ስራ ሲሰሩ በእጃቸው ነው። እና እንዴት ነው ማለት ከእጅ ውጭ በምን ሊሰራ ይችላል? እስኪ እጅ ታጥቢ ያለው በስነ ስርዓት። እንደገና ደግሞ ከታች ያለው ወተት ነው፣ ቂጣ ነው። ምንድን ነው ችግሩ? አልገባኝም። ይሄ ምንድነው ሊበላ ነው እንደዚህ አጨማልቀሽ ምናምን ያላችሁኝ እህቶቼ እና ምንድን ነው ማለት አልገባኝም። እውነት ምኑ ላይ ነው ያጨማለኩት ብዬ በጣም ግራ ተጋብቼ ነበር። እና እስኪ መልሱልኝ ኮሜንት ላይ አሁን ላይ እጠብቃችኋለሁ ቤተሰቦቼ። ሁለት ኮሜንት አግኝቼ ነበር። እኛ ደግሞ በጣም በፍቅር ነው የምንወደው። ምንም ይሄንን በልታችሁ ማለት ነው መቼም አላቅም? እንዴት ድጋሙኝ ነው የምችሉት እንጂ አይደለም ሊያስጠላችሁ ማለት ነው። ጭራሽ በእናቶቻችሁ እጅ የለመዳችሁ ከሆናችሁ ታቆታላችሁ ምን ያህል እንደሚጥምና ለማንኛውም እዚህ ጋር ደግሞ ልብስ ላጥብ ነው ቤተሰቦች። እንግዲህ ገጠር ላይ ስትሆኑ በቅርብ ውሃ አይገኝም። ይሄ ነው አንዱ ችግር፣ ግን እንደ አጋጣሚ ሆኖ እዛው አካባቢ ውሃ አለ። ይሄንን የቻይና ውሃ እንለዋለን። በመብራት ነው የሚሰራው ምናምንና በቃ እዛ ትሄዳላችሁ፣ ታጥባላችሁ። በፍቅር ነው በነፃነትም። በቃ ይሄ አትከፍሉም፣ ምን አትሉም። ወደ እርሻን የሚሄደው ውሃው ትንሽ የሚከብደው ኦሞ አጥባችሁ እዛ መጨመሩ ትንሽ አላቅም ፈራው ኬሚካል ይኖረው ይሆን እንዴ ለእርሻው ምናምን እያልኩ ፈራ ነበር እንጂ፣ በቃ በነፃነት ነው የምታጥቡት። እንዴት እንደሚቀል ደግሞ ስታጥቡ ማለት ነው። እውነት እኔ ከከተማ ማጠቢሩ ይልቅ ማለት ከተማ ላይም የልብስ ማሽን ስለሌለኝ እንግዲህ በእጄ ስለማጥብ ማለት ነው እኔ ደግሞ እዚህ ጋር በጣም ተመቸኝ ነው የሚላችሁ በፍቅር ማለት ምንም አልደከመኝም ይሄ ሁሉ ልብስ ሳጥብ ምንም አልደከመኝም። በቃ በደስታ ነው ያጠብኩት። ወደ አመሻሽ አካባቢ ነበር ትንሽ ብርዱ ንፋስ ይመጣል። ወደ 11 ሰዓት አካባቢ ሲሆን ንፋስ አለ። እሱ ብቻ ነው እንጂ የሚያስቸግረው። ብቻ ተመችተኛል። ገጠር በስመ አብ ማርያምን። በጣም ደስ የሚል ጊዜ እያሳለፍን ነው ቤተሰቦቼ። ከዚህ ቀጥለ ደግሞ አሪፍ አሪፍ ነገሮች ይዘንላችሁ እየመጣን ነው። ቪዲዮቻችን ብቻ እስከ መጨረሻ ድረስ እያያቸው አሁንም አበረታቱን ቤተሰቦቻችን። ቤተሰቦች ባይዘወይ አጓት ምናምን ስንበላ አይታችኋል አይደል? ይህንን ቪዲዮ የተቀረጸው ትንሽ ቀደም ብሏል፣ ከሳምንት በፊት ነው እና አጋጣሚ ቅር እንዳይላችሁ፣ እንዴ እናንተ ክርስቲያኖች አለላችሁ እንዴ እንደ ጾምም እንዴ ምናም ብላችሁ ቅር እንዳይላችሁ ማሳሰቢያ ልነግራችሁ ፈልጌ ነው። በጣም ይቅርታ ግን አጋጣሚ መቼ ስራ ስለሆነብን ነው። እንደዚህ እንዴት በጾሙ ሰዓት እንደዚህ አይነት ነገር ምናምን እንዳትሉ፣ በጣም ይቅርታ ቤተሰቦቻችን። ለማንኛውም ምሳ ሰዓት ደረሰ። ምሳ እየበላ ነው ቤተሰቦቼ፣ እርቦኝ እየበላሁ ነው እንደምታዩት። ና እንግዲህ ቤተሰቦቼ ቪዲዮን እስከ መጨረሻ ድረስ ላያችሁልኝ፣ ለምትሰጡኝ ፍቅር በጣም አመሰግናለሁ። እወዳችኋለሁ።